ማንም ጮክ ብሎ ለመናገር የማይደፍረውን አንድ አስደንጋጭ እውነት እንንገርህ። ትክክለኛ ያልሆነች ሴት አእምሮህን፣ ህይወትንና ወንድነትን በሙሉ ልታጠፋ ትችላለች። እናም ይህን የምትረዳው ደግሞ እጅግ በጣም ዘግይቶ ነው። እኛ የምንነግርህ ስህተት ስለሚሰሩ ሴቶች አይደለም። ስህተት ሁልጊዜም ሊፈጠር የሚችል ነገር ነው። የምን ነግርህ፣ ፍቅርን እንደ መሳሪያ ስለሚጠቀሙ ሴቶች ነው። መንቀሳቃሻ ስለሚያሳጡህ፣ ቁጥጥር ስለሚያበዙ እና ደግሞ ቀስ በቀስ ውስጣዊ ማንነትን ስለሚገድሉ ሴቶች የሴት ጓደኛ ወይም ደግሞ ሚስትህ ከምን ነግርህ ስምንት ነገሮች አንዱን እንኳን የምታደርግ ከሆነ ይህ ቀይ መስመር ብቻ አይደለም። ይህ የደም ቀለም ያለው የድንገተኛ አደጋ ጥሪ ነው። ወዲያውኑ ከህይወት ልታስወጣት ይገባል። አሁኑ። እናም ተከተለን ይሄንን ሁሉ በዝርዝር እየነገርንህ እንቀጥላለን ተስማማህ እንግዲያውስ ወደ ጨለማው እውነት እንግባ አንደኛ በሰው ፊት ታዋርድሃለች ከጓደኞች ጋር ራት እየበላህ ነው አስደሳች ምሽት ነው አንተ ትንሽ ቀልድ ወይም ደግሞ አስተያየት ትሰጣለህ እና ታዲያ እሷ በድንገት ታቋርጣለች ትስቅብሃለች እንዲያውም ታፌዝብሃለች ሁሉም ሰው በጠረጴዛው ዙሪያ ግራ ይጋባል ይደናገጣል ከእሷ በስተቀር እሷ በዚያ ሁኔታ ውስጥ ትደሰታለች በሌሎች ፊት አንተን ዝቅ ማድረግ ለሷ እርካታ ነው። በሰዎች ፊት የሚደረግ ንቀት በጭራሽ ድንገተኛ እና በአጋጣሚ የተፈጠረ ወይም ደግሞ የሚፈጠር ነገር አይደለም። ይህ ስልታዊ ነው። እሷ ምን ያህል እንዳሳካችው እስከየት ድረስ ልትገፋህ እንደምትችል ለማረጋገጥ እየሞከረች ነው። ምክንያቱም በሌሎች ፊት ልታዋርድህ ከቻለች ብቻህን ደግሞ እንዴት እንደምትቆጣጠርህ አሳምራ ታውቃለች። ታዲያ ከሁሉም የከፋው ነገር ምን እንደሆነ ታውቃለህ? ይህን ባህሪ ከመጀመሪያው ካልገታኸው ይባባሳል። በየጊዜው በጥርጣሬ ውስጥ መኖር ትጀምራለህ። የእሷን ስሜት ለማስወገድ ትሞክራለህ። ድምጽህን ታጣለህ። ያ ግንኙነት አይደለም። ያ የስን ልቦና የበላይነት ነው። ያ የአእምሮ እስር ነው። ሁለተኛ፣ ያለማቋረጥ የጉዳት ሰለባ ነኝ ትላለች፣ ወይም ደግሞ ሰለባነትን እንደ መከላከያ ትጠቀማለች። አታላይ ነች፣ ተዋሻለች በትንሽ ነገር ትበሳጫለች፣ ወይም ደግሞ አላስፈላጊ ውዝግብ ትፈጥራለች። ግን በሆነ መንገድ ሁልጊዜ ይቅርታ የምትጠይቀው አንተ ትሆናለህ። ታለቅሳለች፣ ያለፈ ታሪኳን ትወቅሳለች፣ አንተ እንዳበሳጫት ትናገራለች። አንተ ደግሞ ጥሩ ሰው ለመሆን ትፈልጋለህ። ስለዚህ ትታገሳለህ፣ ይቅር ትላለህ፣ ለማስተካከል ትሞክራለህ። ግን እውነቱ ይህ ነው፤ ሁልጊዜ የጉዳት ሰለባ ነኝ የምትል ሴት የተደበቀች ናርሲሲስት ናት። ራስ ተኮር ናት። ርኅራህን እንደ መሳሪያ ትጠቀማለች፣ ኃላፊነትን ትሸሻለች፣ እናም ታሪኩን አንተን ተጎጂ በማድረግ ትደመድማለች። ይህ ፍቅር አይደለም፣ ይህ በህመም የተሸፈነ ማጭበርበር ነው። አንተ የእሷ ቴራፒስት አይደለህም፣ የእሷ የሁልጊዜ ስሜት ማራገፊያም አትሆንም። አንተ ወንድ ነህ። እንደ ወንድ ደግሞ አስብና ወስን። ሶስት ከማን ጋር እንደምትነጋገር ትወስንልሃለች፣ ትቆጣጠርሃለች። አንዳንድ ጊዜ ከወንድ ጓደኞች ጋር ታመሽ ነበር። እናትህንና ቤተሰቦችህንም ትጎበኝ ነበር። የድሮ ጓደኞችን ታገኝ ነበር። አሁንስ? አሁን ሁሉም ነገር ችግር ሆኗል። ከሴት የስራ ባልደረቦች ጋር ስትነጋገር ሁልጊዜ ቅናት ታሳያለች። ስለ ጓደኞች ወሬ ታወራለች፣ እንዲያውም እንድትተዋቸው ትገፋፋሃለች። ምንም ስህተት በማትሰራበት ጊዜ እንኳን ቅናት ይሰማታል። ቀስ በቀስ ከብዙ ማህበራዊ ግንኙነት ስርዓትህ እንድትገለል ማድረግ ትጀምራለች። ይህ ፍቅር አይደለም፣ ይህ የስነ ልቦና እስር ነው። እናም ስህተት አትስራ። መገለል የስሜታዊ በደል የመጀመሪያው ዘዴ ነው። ምክንያቱም አንተን ከሚደግፉ ጋር ያለህን ግንኙነት አንዴ ካቋረጠች እሷ የአንተ ብቸኛ መውጫ መንገድ ትሆናለች። እናም ደግሞ እንደዚያ በማድረግ በቁጥጥሯ ስር ታደርግሃለች። አራት መቀራረብን እንደ መሳሪያ ትጠቀማለች። ነገሮች ጥሩ ሲሆኑ ሙሉ በሙሉ በአንተ ላይ ትሆናለች። ስትናደድ ደግሞ ቀዝቃዛ ትሆናለች፣ በስሜት ትርቃለች፣ ሙሉ በሙሉ ትዘጋለች። ይህንን የምታደርገው ቁጥጥር ስለምትፈልግ ነው። ይህ የስነ ልቦና ቅጣት አይነት ነው። አንተን እንደ ውሻ እያሰለጠነች ነው። የምትፈልገውን አድርግ እና ወድሃለሁ ካልታዘዝከኝ ግን አበረሃለሁ እያለች ነው እንደዚህ አይነት ነገር ከገጠመህ በግንኙነት ውስጥ አይደለህም በሽልማት ቅጣት ዑደት ውስጥ ነህ ስት ለሶሻል ሚዲያ ማረጋገጫ ስትል ትኖራለች በየሰዓቱ የራሷን ፎቶዎች ትለጥፋለች ወንዶች ለምን በኮሜንት እንደሚያጥለቀልቁ ስትጠይቅ ሰበብ ትፈጥራለች ያንተ ፍቃድ እኖረ አልኖረ ግድ አይሰጣትም የማህበራዊ ሚዲያን ትኩረት ለአንተ ከመታመን የበለጠ ትፈልጓለች ይህች ሴት ታዲያ በሁሉም ሰው የመፈለግ ሱስ አለባት። ምንም እንኳን ለማንም እርግጠኛ ባትሆንም ከአንተ ጋር በግንኙነት ውስጥ እያለች አሁንም ጓደኛ እንደሌላት ሆና የምትሰራ ከሆነ አንተ ምንም ቦታ የለህም ማለት ነው። በማህበራዊ ሚዲያ ማስክ አትታለል፣ አንተ በአካል ደህና አድርገህ ታውቃታለህና። ስድስት ምኞትህን ታጠፋባሃለች አብራችሁ ስትሆኑ የህይወት ግብህን ትነግራታለህ፤ ንግድ ለመጀመር፣ ጅም ለመሄድ፣ ቢዝነስ ለመገንባት። እሷ ግን በሳቅ ታፌዝብሃለች ወይም ደግሞ ከዚህ የከፋው ምንም ሳይመስላት ችላ ትለዋለች። እውነታውን እንድትቀበል ትነግርሃለች። መረጋጋት እንዳለብህ፣ መደበኛ ስራ እንድትሰራ፣ ህልሞችን ማሳደድን እንድታቆም ትነግርሃለች። እዚህ ላይ እየሆነ ያለው ይህ ነው። አንተ ወደፊት የምትሆነውን አይነት ሰው ትፈራለች፣ ምክንያቱም ከፍ ካልክ ልትበልጣት ትችላለህና። ስለዚህ ከመብረርህ በፊት ክንፍህን ትቆርጧለች። እውነተኛ ሴቶች ግን ካንተ ጋር አብረው ይገነባሉ። መርዛማዎቹ ግን ትንሽ እንድትቆይ ያደርጉሃል ወይም ያዘገዩሃል። ስለዚህም ፈጽሞ ከኋላ ቀርተናል ብለው አይሰማቸውም። እናም ወዳጄ ከእንዲህ አይነት ሴቶች አሁኑኑ ራቅ። ሰባት መቼም ቢሆን ኃላፊነት አትወስድም። ስትዋሽ ትይዛታለህ፣ እሷ ግን ታሪኩን ትቀይሯለች። አንተ አንድ ችግር ታነሳለህ፣ እሷ ግን ከስድስት ወራት በፊት የነበሩ አስር ነገሮችን ታነሳለች። እያንዳንዱ አለመግባባት በእሷ ማልቀስ ወይም በመበሳጨት ያበቃል። እሷ የማዘናጋት ጥበብን ተክናበታለች፣ ምክንያቱም ኃላፊነት ከወሰደች ቁጥጥር ማድረጓን ታጣለች። አሁን እየከፋ ይመጣል። የራስ ጥፋት ባልሆኑ ነገሮች ሁሉ ይቅርታ መጠየቅ ትጀምራለህ። የራስን እውነታ መጠየቅና መጠራጠር ትጀምራለህ። ይህ ጋዝላይቲንግ ነው። በግንኙነት ውስጥ ካሉ እጅግ በጣም አደገኛ የስነልቦና መሳሪያዎች አንዱ ነው። በዚህ አትታለል። ስምንት ፍላጎቷን ሳታገኝ ስትቀር ለመሄድ ታስፈራራለች የምትፈልገውን እንዳላገኘች ወዲያውኑ በቅጽበት ምናልባትም ደግሞ እንለያይ ትልሃለች ይህን የምታደርገው የት ድረስ ገፍተህ እንደምትሄድ ለማየት ነው እንድትለምን እንድትደራደርና እንድታሳድዳት ግን ሊገባህ የሚገባው ነገር ይሄ ነው ማንኛውም ሴት የመተው ፍርሃትን እንደ መሳሪያ የምትጠቀም ከሆነ አትወድህም እሷ ስጋትን እየተጠቀመች ባህሪህን ለመቆጣጠር ስለምትፈልግ ነው። ይህ ስሜታዊነት አይደለም። ይህ ስሜታዊ ብላክሜል የሚባለው ነው፣ የስሜት ጨዋታ። እናም ይህ ጨዋታ የሚያበቃው አንተ ቀድመህ ስትሄድ ብቻ ነው ወንድሜ። ጊዜህ፣ ጉልበትህ፣ ትኩረትህ እነዚህ እጅግ በጣም ውድ የሆኑ ንብረቶች ናቸው። መጥፎ ግንኙነት ሶስቱንም ሊያጠፋብህ ይችላል። እነዚህ ስምንት ምልክቶች ድንገት የሚከሰቱ እንግዳ ነገሮች ወይም ደግሞ የስሜት መለዋወጦች አይደሉም። ስነ ልቦናዊ ስልቶች ናቸው። ችላ ካልካቸው የውስጥ ሰላምህን ብቻ ሳይሆን ብዙ ነገር ታጣለህ፣ ራስህንም ጭምር ታጣለህ። እንዲህ አይነቱን አደገኛ አካሄድ በቀላሉ አታስተካክለውም፣ ትተህ መሄድ ይኖርብሃል። ምክንያቱም ጉልበትህን መጠበቅ ድክመት አይደለም ጥበብ እንጂ። ወዳጄ ይህ ቪዲዮ አንድ አዲስ እይታን እንደጨመረልህ ተስፋ እናደርጋለን። አስተያየትን ከታች ባለው የኮሜንት መስጫ ሳጥን ላይ እንጠብቃለን። ስሜታዊ ጨዋታዎችን መታገስ ሰልችቶህ ከሆነና እንደ ወንድ ከፍ ለማለት ዝግጁ ከሆንክ ሰብስክራይብ አድርገን። የአእምሮ ሰላምን አስቀድም። ሀብት ቀጥሎ የሚመጣ ነገር ነው። አላማህ ደግሞ ሁልጊዜ አብሮህ የሚጓዝ ጠንካራ ወንድ ሁን። በሚቀጥለው ቪዲዮ እስከምንገናኝ ሰላም።